ሰላም ጤና ይስጥልን። ብታምኑም ባታምኑም የውጭ ምንዛሬ ብላክ ማርኬት ሐዋላም በጣም ጨምርም። የውጭ ምንዛሬ ሐዋላ ብላክ ማርኬት ስንት ብር እየተመነዘርም እንደሚገኝ ከ17 ሀገራት በላይ ለእናንተም ወቅታዊ የውጭ ምንዛሬ ስንት ብር እየተመነዘርም እንደሚገኝ የምናስዳምጣችሁ ይሆናል። በቅድሚያ ለቃሉት ዩቲዩብ አዲስ ሲሆናችሁም ሰብስክራይብና የደውል ምልክቱ የሚጫኑም እንዲሁም ቤተሰኙ አሁን ወደ መረጃዎችም እንዲሁም አለፍን። በመጀመሪያ 100 ዩናይትድ ስቴትስ ዶላር በጥቁር ገበያም 15725 ብር ከ93 ሳንቲም በብላክ ማርኬት ስም እየተነዘረ ይገኛል። 100 ዩሮ በጥቁር ገበያም 100 ዩሮ 17424 ብር ከ10 ሳንቲም በጥቁር ገበያም እንዲሁም እየተመነዘረ ይገኛል። 100 ስዊስ ፍራንክ በጥቁር ገበያም 100 ስዊስ ፍራንክ በብላክ ማርኬትም 17793 ብር ከ74 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 የካናዳ ዶላር 10925 ብር ከ95 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። 100 የአውስትራሊያ ዶላር 9857 ብር ከ7 ሳንቲም በብላክ ማርኬትስም እንዲሁም እየተመነዘረ ይገኛል። አንድ መቶ ፓውንድ ስተርሊንግ በብላክ ማርኬት ስም 20292 ብር ከ53 ሳንቲም በብላክ ማርኬት ስም እየተመነዝረ ይገኛል። አንድ መቶ የኩዌት ዲናር 51 51433 ብር ከ37 ሳንቲም በብላክ ማርኬት ስም እየተመነዝረ ይገኛል። አንድ መቶ የዱባይ ድራህም አንድ መቶ የዱባይ ድራህም አራት ሺ ሁለት መቶ ሰማኒያ ሶስት ብር ከአርባ ሶስት ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል አንድ መቶ የሳዑዲ ሪያል በጥቁር ገበያም 100 የሳዑዲ ሪያል 4188 ብር ከ68 ሳንቲም በብላክ ማርኬትም እንዲሁም እየተመነዘረ ይገኛል። 100 የኦማን ሪያል 40819 ብር ከ11 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 የጆርዳን ዲናር 22163 ብር ከ89 ሳንቲም በብላክ ማርኬትም እንዲሁም እየተመነዘረ ይገኛል። አንድ መቶ የባህሬን ዲናር አንድ መቶ የባህሬን ዲናር አርባ አንድ ሺ ስድስት መቶ ሰባ ሰባት ብር ከአስራ ስድስት ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ የብላክ ማርኬት የውጭ ምንዛሬ ይህንን ይመስል ነበር። በሌላ ትኩስና ወቅታዊ የውጭ ምንዛሬ ብላክ ማርኬት ስንት ብር እየተመነዘረ እንደሚገኝ ወቅታዊ የውጭ ምንዛሬም እንደምናስዳምጣችሁ ይሆናል። በቅድሚያም ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑም እንዲሁም ቤተሰቡ ኢትዮጵያ ለዘለዓለም ትኖር